አሁን የምንመለከተው እንግዲህ ከዘ ፊደል የተመረጡ ነጠላ የግስ አናቅጽን ነው። ሁላችሁም ሰብስክራይብ ሸር፣ ላይክ በማድረግ ለብዙዎች እንዲደርስ አድርጉልኝ። ሀልዘዘ አፈራ የፍሬ ማለት ነው። ህልዛዜ ፍሬ ማለት ነው። አንድ የሚያፈራ ነገር ተተክሎ አድጎ አብቦ ፍሬ የሚያፈራ ማለት ነው። ሀልዘዘ የሐለዝዝ የሐልዝዝ የሐልዝዝ ብሎ ይወርዳል ማለት ነው። ሐመዘ መርዝ አደረገ ወይንም መረዘ ነው። መርዝ የማድረግ ማለት ነው። ህምዝ ማለት ከዚህ ነው የሚወጣው መርዝ ማለት ነው። ሐመዘ ይሐምዝ ሐመዘ ምሎ ይላል። ሐመዘ የምዝ ይምዝ ይምዝ ብሎ ሐመዘ ይሐምዝ ይሐምዝ ያምዝ ብሎ ማውረድ ይቻላል። በቀተለና በቀደሰ ማለት ነው። መረዘም መዝመዘ አሸ። ወመዝመዘቶ በስርተ ርዕሳ የሚለው ወንገሉ ከዚህ ነው የሚመጣው ማሸት ማለት ነው። መዝመዘ ይመዘምዝ ይመዝምዝ ይመዝምዝ ይላል። ምዕዘ ሸተተ ነው። መዓዛ የመልካም ሽታ ማለት ነው። መዓዛ ከዚህ ነው የሚወጣው መዓዛ መልካም ሽታ ማለት ነው። ምዕዘ ይምዕዝ ይምዓዝ ይምዓዝ ብሎ ይወርዳል ማለት ነው። ረገዘ ወጋ የመውጋት ማለት ነው። በጦር በሳንጃ ማለት ነው። ርግዘ ተገወሁ የሚለው በጦር የተወጋ ጎኑ ለማለት ነው። ረገዘ ይረግዝ ይርግዝ ይርግዝ ብሎ ይወርዳል ማለት ነው። በለዘ ጸና። በለዝ ከዚህ ነው የሚወጣው መጽናት ማለት ነው። በለዘ ይበልዝ ይብልዝ ይብልዝ ብሎ ይወርዳል ማለት ነው። ተመረኮዘ ምርኩዝ ከዚህ ነው፣ ምርጉዝ ከዚህ ነው ምርጉዞሙ ለጻድቃን እያለ የሚለው ከዚህ የተገኘ ነው። ምርኩዛቸው ማለት ነው። ተመርጎዘ ይትመረጎዝ ይትመርጎዝ ይትመርጎዝ ብሎ ይወርዳል ማለት ነው። ተከዘ አዘነ፣ ወይንም ተከዘ ነው ይሄ የመተከዝ ትካዜ ከዚህ ነው የሚመጣው። ትኩዝ ትካዜ ሕዙ ነው። ትኩዘ ልብ የሚለውም ከዚህ ነው። ትኩዝ ዘር ነው ትኩዟን በብዙ ትካዜ ጥሬ ዘር ዘመድ ጥሬ ዘር ነው ማለት ነው። ተከዘ ይተክዝ ይትክዝ ይትክዝ ብሎ ማውረድ ይቻላል ማለት ነው። ነቅዘ ነቀዘ የመንቀዝ ማለት ነው። ነቅዝ ከዚህ ነው የሚወጣው ነቀዝ ማለት ነው። በአማርኛውም በግዕዙም የተመሳሰለ ነው። ነቀዘ ይነቅዝ ይንቅዝ ይንቅዝ ይላል። ናዘዘ አጽናና፣ አረጋጋ አጽናና አረጋጋ ነው ትርጉሙ ማለት ነው። ናዘዘ ይናዝዝ ይናዝዝ ይናዝዝ ብሎ በባረከ ቤት ነው የምወርደው ማለት ነው። አሃዘ ያዘ። አሃዘ ይእህዝ ይእሃዝ ይእሃዝ ብሎ ይወርዳል። አሃዘ የመያዝ ማለት ነው። አንድ ነገር የመያዝ አንድ ነገር ስንይዝ ያዘው አሃዝ እግዚኦ መዋግደ ጸጋከ ሲል አሁን የመያዝ የያዝ ማለት ነው። አረዘ ለበሰ አረዘ የአርስ ይእርዝ ይእርዝ ብሎ ይርዝም ብሎ ይወርዳል ማለት ነው። አውሃዘ አሳመረ አውሃዘ የማሳመር ሃዋዝ ከዚህ ነው የሚወጣው። ሐዋዝ አሁን ዘር የተዘዋወረ ይመስላል፣ ግን ሃዋዝ ያማረ ነው። ግን አውሃዘ አሁን መሆን ያለበት አ ሃውዘ መሆን ነበረበት፣ ለዘሩ ማለት ነው። ለዘሩ አሁን ግን ሀ ቀድሟል፣ ው ተከትሏል ማለት ነው። ሀዋዝ ሀ ዋዝ ው እዚህ ውስጥ መምጣት ነበረበት። ያው የዘር መቀያየር ማለት ነው። አሀውዘ ቢል ዘሩ ዘር ዘመድ ዘር የተገኘው የቀና በሆነ ይመች ነበረ። አውሃዘ ያውህዝ ያውህዝ ያውህዝ ብሎ ይወርዳል። አውገዘ ለየ፣ ያወግዝ ያውግዝ ያውግዝ ይላል ማለት ነው። ይሄም አዘዘ ይሄ የማውገዝ የመለየት ማለት ነው። መለየት፣ ማውገዝ፣ መገዘት ማለት ነው። ከዚህ ነው አሁን ውግዘት የሚመጣው የሚገኘዋል። ውግዘት ማውገዝ ማለት መለየት ማለት ነው። ከአንድ ነገር ከአንድ ማህበር ከዛ ማውጣት ማለት ነው። አዘዘ አዘዘ ወይንም ተናገረም ይላል። አዘዘ የአዝዝ ይእዝዝ ይእዝዝ ይእዝዝም ብሎ ይወጣል ማለት ነው። አግአዘ ነፃ አወጣ ያግእዝ ያግእዝ ያግእዝ ብሎ ይወጣል። ነፃ መውጣት ማለት ነው። ግእዞ ለሰብ ሲላውን የሰው ነፃነት ማለት ነው። ግእዝ ሲላውን ነፃነት ማለት ነው። ውዘ ፈሰሰ ይውህዝ ይውሕዝ ይውሕዝ ብሎ ይወርዳል። ምንድነው? አንድ የመፍዘዝ የመፍሰስ የሚፈስ ፈሳሽ ነገር ማለት ነው። ገነዘ ገነዘ ገነዘ ይገንዝ ይግንዝ ይግንዝ ይላል። የሰው ያው ሲሞት የሚገነዝበት መግነዝ ማለት ነው። ገነዘ ገነዘ ተመሳሳይ ነው ግዕዙና አማርኛው። ስለዚህ ግንዘት፣ ገናሽ ከዚህ ነው የሚወጣው ማለት ነው። ግንዘት መጽሐፈ ግንዘት ከዚህ ነው የሚወጣው ማለት ነው። ግእዘ ተጓዘ ግእዘ ንግእዝ ይግኣዝ ይግኣዝ ይላል የመጓዝ ማለት ነው። ሰው የሚጓዝ በመንገድ የሚሄድ ለማለት ነው። እንግዲህ እነዚህ ከዘ የተመረጡ ከዘ ፊደል የተመረጡ ነጠላ የግስ አናቅጽ ዋና ዋና እንግዲህ ዋና በመጽሐፍ ሁልጊዜ የምናገኛቸው እንዲሁም ደግሞ አማርኛ መሰልም የሆኑ ከአማርኛ ጋር የሚወራረሱ እነዚህ ናቸው። እናንተም ትኩረት ሰጥታችሁ ተመልከቷቸው። ሼር ላይክ፣ እንዲሁም ሰብስክራይብ በማድረግ ሚዲያውን እንድታሳድጉልኝ እጠይቃለሁ። ይቆየን።